በኢትዮጵያ ተቋማትንና ዜጎችን ከሳይበር ጥቃትና ተጋላጭነት የመከላከል አቅምን ለማሳደግ ያለመ የሳይበር ደህንነት ወር ሊከበር ነው። የኢንፎርሜሽን መረብ ደህንነት አስተዳደር እንዳለው ጥቃቶች እንዲፈጸሙ ከሚያደርጉ ምክንያቶች ዋነኛው የግንዛቤ ማነስ እንደሆነ ተገልጸዋል አንዱዓለም እናን ተጨማሪ አለው ኢትዮጵያ በጂኦፖለቲካና ሀገራዊ የውስጥ ጉዳዮች ምክንያት የሳይበር ጥቃት ስጋት መኖሩን ገምግማለች የዲጂታል ፋይናንስ ማጭበርበሮች በእጅጉ እየጨመሩ መምጣት ሀገሪቱ ለዘርፉ ያላትን ተጋላጭነትም ማሳያ ሆኗል እናም በሀገራችን ለስድስተኛ ጊዜ በአለም አቀፍ ደረጃ ደግሞ ለሀያ ሁለተኛ ጊዜ የሳይበር ደህንነት ወርን በማክበር ከሀገር ውጭም ይሁን ከሀገር ውስጥ ሊቃጡ የሚችሉ የሳይበር ጥቃቶችን ለመከላከል ይሰራል ብሏል የኢንፎርሜሽን መረብ ደህንነት አስተዳደር በመሆኑም ጥቃቶችን ለመከላከል የማህበረሰቡን ግንዛቤ ማሳደግ ስለሚያስፈልግ የወሩ መከበር አስፈላጊ መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሀሚድ ገልጸዋል። ሳይበር ደህንነት ተጋላጭነትም በዚሁ ልክ እየጨመረ የሚሄድ ነው ማለት ነው። ለእነዚህ ጉዳዮች ደግሞ አጋላጭ ከሚያደርጉን ጉዳዮች ሶስት አበይት ጉዳዮችን በተለያየ ጊዜ እንጠቅሳለን። በዋናነት የምንጠቀማቸው ቴክኖሎጂ ውስብስብነት፣ በዛ ዙሪያ ያለን እውቀት፣ በሁለተኛነት የአሰራር ስርዓት ክፍተት የምንጠቀማቸው ቴክኖሎጂዎች የምንጠቀማቸውን ከማወቅ በዘለለ የአሰራር ስርዓታችን ላይ የሚኖር ክፍተትም በሁለተኛነት ይጠቀሳል። በሶስተኛነት የምናነሳው ዛኛው የሳይበር ደህንነት ጋር ተያያዥ የሆኑ የጥቃቶች በብዛት የሚደርሱት ከሰማኒያ እስከ ዘጠና ፐርሰንት በተለያዩ ጥናቶች እንደተመላከተው ከሰው ልጅ የንቃተ ህሊና ማነስና ከእውቀት ማነስ ብሎም የሰው ልጅ በማወቅም ባለማወቅም በሚያደርጋቸው ክፍተቶች እንደሆነ ይታወቃል። ስለዚህ የሳይበር ደህንነት ወርን ስናስብ ሁሌም ከሰው ልጅ ጋር የተያያዘ የአቅም ማጎልበቻ የንቃተ ህሊና መድረክን በማዘጋጀት ሊሆን እንደሚገባ ይነሳል ማለት ነው። ከጥቅምት አንድ እስከ ጥቅምት 30 የሚከበረው የሳይበር ደህንነት ወር የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል መሪ ሀሳብ ይከበራል ተብሏል። ባለፈው አመት ብቻ አስራ ሶስት ሺ አምስት መቶ ገደማ የሳይበር ጥቃት ሙከራዎች በሀገሪቱ ላይ ደርሰዋል። ለእነዚህና ለዓለም አቀፍ ደረጃ የሚፈጠሩ ጥቃቶች ለመከላከል የሳይበር ወሩ መከበር የሚያሳካቸው ግቦች አሉ። እንደ ዋና ዳይሬክተሩ አገለጻ በዘንድሮ በስድስተኛው ሁለት ጉዳዮች ላይ ለማጠንጠን አስበናል። አንደኛው የሀሰተኛ መረጃዎች ዝግጅት ስርጭትና ቁጥጥር በሀገራችን ከፍተኛ ጥቃት እያደረሰ ያለ እንደመሆኑ ከዚህ ጋር ተያይዞ ኮንፈረንሶችን፣ ውይይቶችን እና ንቃተ ህሊና የማስጨበጥ ስራ እንሰራለን ብለን ይዘናል። በሁለተኛነት ስለዚህ የስማርት ሲቲ የስማርት ከተማ እና የሳይበር ደህንነት ጥበቃ በሚል አበይት ጉዳይ ላይ ሁለተኛ አጀንዳ አድርገን ለመወያየት በእቅድ ይዘናል ማለት ነው። ከዚህ ጋር ተያይዞ የሳይበር ተጋላጭነትን እንዴት መቀነስ እንችላለን የሚለውን ለማክበር በዝግጅት ላይ ነን። ወሩም በተለያዩ ከተሞች ከስማርት ሲቲ ጋር በተገናኙ ሁነቶች እንደሚከበር አብራርተዋል። የመጀመሪያው የወሩ መክፈቻ ቅዳሜ ጥቅምት አንድ በዚሁ በተቋማችን በአስተዳደራችን ግቢ ውስጥ የመክፈቻ ፕሮግራም ይኖረናል። በቀጣይ በእለቱ የሀሰተኛ መረጃ ዝግጅት ስርጭትና ቁጥጥርን በሚመለከት የጥናታዊ ጽሁፍ ይቀርባል። በዚሁም ሀገራዊ ኮንፈረንስ የሚመለከታቸው አካላት ባሉበት በማድረግ የእለቱን ፕሮግራም እንከፍታለን ማለት ነው። በሁለተኛው ሳምንት ጥቅምት ስድስት ቅድም ሳነሳ እንደነበረው የስማርት ሲቲ ወይም የዘመነ ከተማን የጀመሩ ከተሞችን በመምረጥ አንደኛው የሀገራችን ከተማ ላይ የስማርት ከተማ እና የሳይበር ደህንነት በሚል ሀሳብ እንዲሁ ጥናታዊ ጽሑፍ ቀርቦ ውይይት የምናደርግ ይሆናል። ሶስተኛው ሳምንት ጥቅምት ስምንት በተመሳሳይ ርዕስ በሌላ የሀገራችን ከተማ የምናከብር ይሆናል። ከስድስተኛው የኢትዮጵያ የሳይበር ደህንነት ወር የሀገራችን የሳይበር ደህንነት ፖሊሲ ወደ መሬት ለማውረድ እና ውጤታማ በሆነ መልኩ ለመተግበር የሚያስችል መደላደል መፍጠር የሳይበር ደህንነት ታለንት ልማት ፕሮግራም ከክልሎች ጋር በመሆን ለማስፋት ምቹ አጋጣሚ እንደሚፈጥርም ይጠበቃል ተብሏል።